የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን። በመላው ዓለማት ያላችሁ በጂምም ቴሌቪዥን በዩቲዩብና በቲክቶክ የምታገኙን የምፅዓቱ አዋጅ ነጋሪ የአገልግሎት ቤተሰቦቻችን እንደምንከረማችሁ፣ እግዚአብሔር አምላካችንን ስለ ሁሉም ነገር እጅግ በጣም አድርገን እናመሰግነዋለን። በየሳምንቱ ወደ እናንተ የምናደርሰው የቤተ ክርስቲያን የሙሽሪት የሰርጓን ቀን መዳረስ አመላክቶ ንጥቀቷ ደጃፏ ጋር ስለመድረሱና በእንዲህ መልኩም መወሰድንም በጉጉት እንድንጠባበቅ አስደራጊው ማዘጋጃ መልእክቶችን እናስደምጣችኋለን። የዚህንም ሳምንት ማነቃቂያ ዜናችን እነሆኝ፣ ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 1 እስከ ስድስት እንደዚህ ይላል። ስለዚህም አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደ ጻፍኩ ይህን ምስጢር በመግለጥ አስታወቀኝ። ይህንንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም፣ ይላል ሐዋርያው ጳውሎስ። የተገለጠለትን አስገራሚና አስደናቂ ምስጢር ያጋራናል። እስከ ዛሬ ድረስ ባለፉት ዘመናት ሁሉ እንዲህ ሆኖ የተገለጠ አልነበረም። አሁን ግን ከሁሉም ለማንስ ሰው ለእኔ ተገለጠልኝ። ይህም የማይመረመር የክርስቶስ ባለጠግነት ለሰው ዘር በሙሉ ይሰበክ ዘንድ የተስፋ ቃሉንም ተካፋይ እንዲሆኑ ነው ይላል የክርስቶስ ተስፋ ለዓለም ሕዝብ ሁሉ ለማንኛውም ዜጋ፣ ለጥቁሩም ለነጩም ለከሃዲውም፣ ዓለም ላይ ላሉ የሰው ዘር ባለባቸው አገራት ሁሉ ሊዳረስ የሚገባው እውነት ነው። ይህ አንዱ አካል የክርስቶስ ብልቶች ሆነን በክርስቶስ ኢየሱስ በሆነው ተስፋ አብሮ ተካፋይ መሆን መቻልም እጅግ በጣም አስገራሚ ነው። በክርስቶስ ኢየሱስ በሆነው ተስፋ ተካፋይ መሆን የመሰለ መታደል ምን አለ? ወገኖች ሆይ ምን አለ? ከዚህ የሚበልጥ መታደል፣ የከበረና የደመቀ በሰማይ የሚጠበቅ ታላቅ የበጉ ሰርግ ድምተኛ ሆኖ ለዚያ ብቁ መሆንና የድግሱ ተካፋይ ለመሆን መታጨት የላቀ ክብር ነው። በክርስቶስ ኢየሱስ የሆነ ሰው የሚካፈለው በረከት እጅግ በጣም ብዙ ሲሆን ይህም አንዱ ነው። በክርስቶስም የተገባልን የተስፋ ቃል ዳግመኛ እንደሚመጣም ጭምር ነው። ሙሹራይቱ ቤተ ክርስቲያንም በንጥቀት መልክ በፈጣን ጉዞ ወደ ሰርጓ እንደምትገባም ጭምር አስቀድሞ የተነገረንና ሐዋርያው የክርስቶስን ምስጢር እንዴት እንደማስተውል ተመልከቱ ያለውን መንፈስ ቅዱስ ዛሬም እኛም እንድናስተውል ይፈልጋል። እኛ አሕዛብ የተባልነው የታላቁ የኢየሱስ ክርስቶስ የመጽሐቱ የተስፋ ቃል ተካፋዮች ልንሆን ተጠርተናልና በዚህ በጣም ደስ ሊለን ይገባል። እኛም ከቀደሙት አባቶች ጋር አብረን ተካፋይ በመሆናችን ለልባችን እጅግ በጣም ሙቀት ይጨመርበት። ለዚህ ውለታውም ፍቅሩን፣ ምህረቱን፣ ጸጋውን በመናገር ኑ እናንተም ተካፋይ ሁኑ በማለት ላልዳኑት የምሥራቹን ዜና በማወጅ ምላሽ መስጠት ይብዛልን። ባገኘነው አጋጣሚ ሁሉ ጌታን እናገልግለው። አስገራሚው ሰማያዊ የበጉ ሠርግ ተካፋይነት ወገኖች፣ በቅርብ ቀናት ይሆናል። አብረን እንካፈላለን፣ እንዘጋጅ። እስኪ ደግሞ ምድራችን ሰሞኑን ምን አይነት ሁኔታ ላይ ነች ያለችው? ያገኘነውን አይንን ገላጭ ወሳኝ መረጃዎች እናጋራችኋለን። ከእኛ ጋር ሆኖ ብስራት ታደሰ ነኝ። ክቡራትና ክቡራን ውድ የምጽዓቱ አዋጅ ነጋሪ ተመልካቾቻችንና አድማጮቻችን አሁን ላይ ያለው የቤተ ክርስቲያን ዘመነ ፍጻሜ ዋዜማ ላይ መድረሳችንን ስናበስራችሁ በደስታ ነው። ከባህር ማዶ የተሰማው ወሬ አሁን አሁን የድንኳናችንን ካስማ የሚያነቃንቅ ሆኖ ተሰምቶናል። በተለይም ደግሞ የካቶሊክ ሊቀ ጳጳስ የነበሩት ቄስ ፍራንሲስ ህልፈትን ተከትሎ ለዚያውም በእለተ ቀብራቸው እለት የዓለማችን መገናኛ ብዙሃን አንድ ዱብዳ ይዘው መጥተዋል።

ራሱን ከአዳም ከኖህ ከሙሴ ከክርስቶስና ከመሐመድም በመቀጠል ለዚች ዓለም መፍትሄ ሆኖ ዓለማችንን ለማዳን የመጣና የዓለም ማኅበረሰብም ፊታቸውን ወደ እርሱ እንዲያዞሩ ትኩረትን በመሳብ ተገልጧል። ይህ ራሱን ለአይሁዶች እንደ መሲህ፣ ለክርስቲያኖች እንደ አዳኝ፣ ለሙስሊሞች ትንቢት የተነገርለት አልማሃዲ ሆኖ የተገለጠና ቤቱም ለሁሉም ሃይማኖቶችና እምነቶች ክፍት የሆነና በተጨማሪም ለሰዶማውያን ጭምር ምቹ የሆነ የተደላደለ ዶግማ በመፍጠር እነሆኝ እያለ ይገኛል። የሚያስገርመው ደግሞ ለሐዋርያ ጴጥሮስ የተሰጠውን ሐዋርያዊ ሥልጣን ጭምር እንደተቆናጠጠና የመጨረሻው ጳጳስ እንደሆነም በመላው ዓለም ከሁሉም ቤተ እምነት ለተውጣጡ ተከታዮቹ አብስሯል። እንደ ፈረንጆቹ አቆጣጠር ከሁለት ሺህ አምስት ጀምሮ እንደተመሠረተና በህቡ ውስጥ ውስጡን ሲደራጅና ሲብላላ ከርሞ እነሆ አሁን አመቺ ጊዜ ተፈጥሮለት በፋይናንስ አቅሙም ከፍተኛ እርከን ላይ ሆኖ ብቅ ያለ ሰው ነው። ዓለምንም ለማዳረስ የራሱ ሳተላይት ያለው ሲሆን ሃይማኖቱን የሚያስፋፋበት ከዩኬ ዋና መስሪያ ቤት የሚተዳደር ኦፊሴላዊ ሚዲያ ነው። የሳተላይቱ ቻናሉ ብላክ ባነርስ ኦፍ ኢስት ይባላል። በ2017 ሥራ የጀመረ ሲሆን ለንቅናቄው ተከታዮች በርካታ ዘጋቢ ፊልሞችንና ፕሮግራሞችን አዘጋጅተዋል። በተጨማሪም እንደ አውሮፓን አቆጣጠር በ2024 ይህ ተቋም ወደ አፍሪካ፣ አውሮፓና መካከለኛው ምስራቅ የሚያሰራጭ ሁለተኛውን የሳተላይት ቻናል ዘማህዲሃስ ብሎ አቋቁመዋል። እንዲሁም በራሱ የማኅበራዊ አውታሮች በሰፊው እየተሰራጨ ይገኛል። በሚሊዮን የሚቆጠሩ ተከታዮችን በማኅበራዊ ሚዲያ በአሁኑ ሰዓት ወረራ በሚመስል መልኩ ለመሪያችን ነፍሳችንንና ያለንን ሁሉ እስከ መጨረሻ እንሰጣለን በማለት መልእክታቸውን በሰፊው በማሰራጨት ላይ ይገኛሉ። አዎ ጎበዝ እንግዲህ ወገባችሁ ይታጠቅ ይላል። አሁን ነው። በማርቆስ ወንጌል ምዕራፍ 13 ቁጥር 21 ላይ ጌታ ኢየሱስ እንዲህ ብሎ አስጠንቅቆ ነበረ። በዚያ ጊዜ ማንም እኖ ክርስቶስ ከዚያ አለ ወይም እኖ ከዚያ አለ ቢላችሁ አትመኑ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ውስጥ የተመረጡትን እንኳ ያስቱ ዘንድ ምልክትና ድንቅ ያደርጋሉ እናንተ ግን ተጠንቀቁ እነ አስቀድሜ ሁሉን ነገርኳችሁ ያለን የታመነ ቃል ነው እንግዲህ ሊመጡ ያሉ መጥተዋል አሁንም እየመጡ ነው ገናም ይመጣሉ መንቃት ሌላውንም ማንቃት የእኛ ድርሻ ይሁን እበላለሁ። ብሎ መበላትም አለ። ስደት መልኩን እየቀያየር እንደሚመጣም አይሰወርብንም። ሌባው ሊሰርቅ ቀጥሎም ሊያርድ፣ ከዚያም እስከ መጨረሻው ሊያጠፋ ነው እቅዱ። ከሆነለት ፊት ለፊት መከራ በማብዛት ካልቻለም፣ ለአዳምና ሔዋን ያቀረበላቸውን ሽንገላና ማታለል በመድገም ጥቅልል እንጀራ አስመስሎ እባብን በማጉረስና በመደለል የጠቀመ ያገዘ የረዳ አስመስሎ የሚመጣበትን አሰራር መሰለላችን ግድ ይላል። ሽንገላውን መቃወማችን አይቀርም። እንነቃለን እናነቃቃለንም። በዚህ ጉዳይም በቀጣይ ቀናቶችም በሰፊው ደግመን የምንመጣበት እንደሆነ አስቀድመን እናሳውቃለን። ለቀጣይነት ያዘጋጀነው ወደ ሀገር ውስጥ መረጃችን ስንሻገር የምናገኘው ስለ አንጋፋው የኢትዮጵያ አብያተ ክርስቲያናት ኅብረት ሃምሳኛውን ዓመት በልዩ ክብረ በዓልን ይሆናል። እንዲህ ይቃኛል። ይህ አንጋፋ ኅብረት የዛሬ ሃምሳ ዓመት በጥቂት ወገኖች የተመሠረተ ሲሆን ከነበሩት መሥራች አባላትም አብዛኞቹ ሩጫቸውን ጨርሰው በክብር አንቀላፍተዋል። የቀሩትም በጣት የሚቆጠሩ ናቸው። በዚህ ደማቅ ጉባኤ ላይ ለመሳተፍ ከመላው የአገሪቱ ክፍል የመጡ የቤተ ክርስቲያን መሪዎች ስልጠናን መውሰዳቸው ታውቋል። በተለይም ደግሞ ለአዋቂዎች፣ ለወጣቶችና ለሕፃናት አስተማሪዎች መሰረታዊ ስልጠና መሰጠታቸው ታውቋል። በዚህ ሴሚናር ስልጠናን ለመስጠት ከመጡት አገልጋዮች መካከል በአንድ ወቅት የኅብረቱ ዋና ፕሬዚዳንት የነበሩት አንጋፋው መጋቢ ዶክተር አሳየኝ በርሄ እንዲሁም ቄስ ትዕግስቱ ሞገስና ሌሎች ከአገር ውስጥና ከውጭ አገር ተጋባዥ እንግዶች ተካተዋል። የወቅቱ የህብረቱን ፕሬዝዳንት መጋቢ ጻድቁ አብዶም ንግግር ማድረጋቸው ታውቋል። ይህ በእንዲህ እንዳለም የእኛን ምልከታና ስጋትን ማንጸባረቅን ወደድን። ይህ አንጋፋ ህብረት ለወደፊቱ ላለችው የክርስቶስ አካል እጅግ እየተራቀቀና ራሱን እውነተኛ ብርሃን በማስመሰል ገጽታውን እየለዋወጠ ለመጣው ለዚህ ዘመን ተግዳሮት በመጣበት ልክ እንዳይበላና እንዳይነጠቅ ምን አይነት ዕቅድና ስልት ይዞ መጥቷል ብለን መጠየቅ ወደድን። ምክንያቱም የዚህ ክብረ በዓል መሪ ጥቅስ ክርስቲያናዊ ሴቶችን በማጎልበት የክርስቶስን መልክ የምታንጸባረቅ ቤተ ክርስቲያን ማነጽ የሚል ነበርና፣ ስለሆነም ቴክኖሎጂ አስመስሎ እንዳይወሰድ ትውልድን ለማትረፍ ትልቅ ርብርቦችን ፈላጊ ነው ጥቆማችን ነው። ክብራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዘመኑን የማትመረምሩ ስለምንድን ነው? ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶና ድንኳኗን ከመሬቱ ጋር ያያያዘው ገመድ እየላላ እንደሆነ በማውሳት አዘጋጅ መለከት ነፊ ነው።

ይህንን መተግበሪያ የሚጠቀሙ በዓለማችን ላይ ያሉ ተቋማት ስራቸውን በማቆማቸው በኢኮኖሚ ላይ ከፍተኛ ኪሳራ እና መጉላላት መከሰቱ ይታወሳል። ዛሬ ደግሞ አውሮፓ በጨለማ ተውጣ እንደነበረ የዓለማችን መገናኛ ብዙሃን ዘግበዋል። በተለይም ደግሞ በስፔን፣ በፖርቱጋል ሚሊዮኖችን ያጠቃና በኤሌክትሪክ የሚሰሩ ማንኛውንም ስራ ቀጥ ያደረገ ከባድ የሆነ የኤሌክትሪክ መቆራረጥ አደጋ ተከስተዋል። በዚህ ሳቢያ የትራንስፖርት አገልግሎት ከእንቅስቃሴ ውጭ ሆነ ውሏል። ትምህርት ቤቶች ተዘግተዋል። በሕንፃ ውስጥ ያሉ የሊፍት አገልግሎቶች ቦታቸው ጋር ሳይደርሱ ድንገት ቆመዋል። ይህም የአስር ሚሊዮኖችን ሕይወት ያዛባ ድንገቴ ክስተት ነው ተብለዋል። በተለይ የስፔን መንግሥት የአስቸኳይ ጊዜ አዋጅን ያወጀ ሲሆን መረጃውን እንደሚያወሳው ከሆነ የሳይበር ጥቃት ነው ተብሎ ታምኖበታል። ይህ ክስተት ከፍተኛ የሆነ የኢኮኖሚ ቀውስ ከማድረሱን ባሻገር ዜጎች እንዲጉላሉና አደጋ ውስጥም የከተተ ሆኖ ተገኝቷል። በተለይም ደግሞ አብዛኛው የካቶሊክ እምነት ተከታይ እንደመሆኑ መጠን አዲስ የሚመረጡትን የካቶሊክ ሊቀ ጳጳስን መከታተል እንዳይችል ሆን ተብሎ የተወጠነ ሴራ ነው ይላሉ አንዳንድ በዘርፉ የተሰማሩ ባለሙያዎች። እንግዲህ ዓለማችንን የሚያናውጣት ዘርፈ ብዙ ምክንያቶች አሉ በነውጡ ውስጥ ደግሞ አሳራፊ ጥላም አለ እሱን እናወራለን እንተርከዋለን ብቸኛ አዳኝ ጌታ ኢየሱስ ክርስቶስ ያድናል ብለን ከእርሱ በቀርም ወደ ዘላለም ሕይወት አስገቢ ማንም አቅመኛ አልነበረም አሁንም የለም ወደፊትም አይኖርም ከማንም ጋር የማይመሳሰል ከማንም ጋር የማይስተያይ ከስሞች ሁሉ በላይ ታላቅና ገናና ስም የተሰጠው ለፍርድ ከመምጣቱ በፊት በሩ እኔ ነኝ ስላለ አምናችሁት ግቡ። አስደሳችሁ መልእክታችን ነው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ተመልካቾቻችን በክርስቶስ ስም ሰላም እላችኋለሁ። ያው መጽሐፍት ሁሉ ለትምህርታችን ተጻፉ ስለሚል ከክርስቶስ ምጽዓት አንጻር በልቤ የተቀመጠ አጭር ቃል አንብላችሁና ለመነቃቃት ለማንቃትም የሚረዳን እንደሆን ስላሰብኩ ነው። ክፍሉ በሁለተኛ ሳሙኤል ምዕራፍ አራት ላይ ቁጥር አምስት ላይ ይገኛል። የብሮታራዊው የሬሞን ልጆች ሬካብና በአና ቀኑ ሲሞቅ ወደ ኢያ ውስጥ የቤት መጡ እርሱም በቀትር ጊዜ በምንጣፉ ላይ ተኝቶ ነበር። በረኛይቱም ስንዴት አበጥር ነበር፣ አንቀላፍታ ተኝታም ነበር። ሬካብና ወንድሙ በአናም በቀስታ ገቡ። ወደ ቤትም በገቡ ጊዜ እርሱ በልፍኙ በምንጣፉ ላይ ተኝቶ ሳለ መቱት፣ ገደሉት። ራሱንም ቆርጠው ወሰዱት። በአረባ መንገድ ሌሊቱን ሁሉ ሄዱ። የኢያቡስቴንም ራስ ይዘው ወደ ዳዊት ወደ ኬብሮን መጡ ይላል። ይሄ የሳኦል ልጅ ንጉሱ ቅድም ስሙን የነገርኳችሁ እያቡስቴ ይባላል። እያቡስቴ በረኛይቱን ጠላት ሲመጣ እንዳያገኘኝ ጠብቂኝ አደራ ብሏት በር ላይ አስቀምጧታል። እናሱ ምንጣፉ ላይ ገብቶ ተኛ ይለ። በረኛይቱ ስንዴት አበጥር ነበር ይላል በር ላይ እና ግን ጠላት ተደብቆ በርቀት ያያታል። ቀኑ ሲሞቅ በረኛይቱ አንቀላፋች ተኛች የሚለው። እና የምንጠብቀው ጌታዋ የንጉሥ ልጅ ከቤቱ አኳዋል እነሱ ቀስ ብለው መጡ። ሲገቡ አላየችም። የጌታዋን አንገት ሲቆርጡ አላወቀችም። እነሱ ግን አፍነው ገድለው አንገቱን ቆርጠውታል ስትወጣ ስንዴ ማበጠሯን ቀጠለች የተከሰተውን አታውቅም በከባድ እንቅልፍ ውስጥ ስለነበረች እንቅልፍ በጣም ከባድ ነው በእውነት እና ኢየሱስ ሊመጣ በደጅ ባለበት በዚህ ሰዓት የምናበጥረው ስንዴዎች ብዙ ናቸው ዛሬ ትኩረትን የሚስቡ እና ጊዜውም የሙቀት ዘመን ነው የሚያስተኛ ነው እንደምናየው ያደባ ጠላት ሊነክስብን እንዳለ ህይወታችንን አጥብቀን ልንይዝ የሚገባበት ሰዓት ነው በእውነት። ነገር ግን እኛን እሷን ስንዴ ማበጠር የቀኑ ሙቀት ነው ያስተኛት፣ እኛን ምንድነው የሚያስተኛት? እና የምናበጥራቸው ብዙ ነገሮች ሊሆኑ ይችላሉ። ጠላት ግን ትንሽ ጊዜ ይበቀዋል። ብዙ ጊዜ መንቃት ሳይሆን ሁልጊዜ ጊዜ መንቃት ይጠበቅብናል። ጥቂት አፍታ ካገኘ ብዙ አደጋ ሊጥል ይችላል። አሁን የመጨረሻው ዘመን ስለሆነ በመንፈስ እንድንነቃ ለጠላትም እድል እንዳንሰጠው ላነቃቃችሁ እፈልጋለሁ። በእጃችን ያለው መክሊት እንዳይጠፋ የተሰጠንም ህይወት እንዳናጣ የመጨረሻው መጋደል የምናደርግበት ሰዓት ነው። ለሞት እንዳንተኛ ቀኑ ቀርቧልና አተተኙ ጳውሎስ እንዳለ የሌሊት ልብስ አውልቀን በመጠን እየኖርን ልንነቃ ይገባል። በብዙ ነገር ውስጥ ከገባን ትኩረታችን ከተሳበ መንፈሳዊ እንቅልፍ ውስጥ ልንገባ እንችላለን። ጠላትም ምን እንዳረገብን ምን እንደዘራብን ይብን ሳናውቅ አደጋ ውስጥ እንዳንገባ ተክተን ነፍሳችን ልንጠብቅ አደራራቸዋሉ። እግዚአብሔር የነቃ መንፈስ እግዚአብሔር ለሁላችን ይስጠን። በቄስ ትዕግስቱ ሞገስ የሰማነው መልእክት ትልቅ ማንቂያ እንደሆነ ምንም ጥርጥር የለውም፣ እውነት ነው። የመጨረሻው መጨረሻ ላይ ላለንና ኃላፊነት ተሰጥቶን ሳለ እንቅልፍ እያንገላጀጀን አደራን ለምናስበላ ቆፍጠን አድራጊ የመንፈስ ቅዱስ ድምፅ ነው። ክብሯት አድማጮቻችንና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየሆነ ነው? ምን እየተሰራ ነው የሚለውን የየለቱን መረጃዎች በዩቱባችን በፓስተር አለማየው ነሞና በወንድማችን ይልቃል አስራት የሚቀርቡ ወቅቱን የጠበቁ ወሳኝ ሀሳቦችና ውይይቶችን ስለሚያደርጉ ገብታችሁ ትከታተሉ ዘንድ ለወገኖችም ሼር እንድታደርጉላቸው ጥሪ አደርግላቸዋለሁ። ለመቋጫነት ወደ ያዝነው መረጃ ሻገር ስንል ወደ ተፈጥሮ አደጋ ዜና እናልፋለን። ባለፈው ሳምንት በቱርክ የተከሰተው በሬክተር ስኬል 6.2 ያስቆጠረ ጠንካራ የተባለ የመሬት መንቀጥቀጥ በርካታ መሠረተ ልማቶችን አፈራርሷል። በሰው ሕይወት ላይ ያስከተለው ጉዳት አልታወቀም። በቅርቡ ተከስቶ የነበረው አደጋ የ50 ሺዎች ሕይወትን መቅጠፉና ውድመት ማድረሱ ይታወሳል። በሌላ መረጃ ደግሞ በአሜሪካ በቴክሳስ የተከሰተው የቶርኔዶ አደጋ በርካታ የመኖሪያ ቤቶችን አጥቅተዋል። በሌላ አቅጣጫ ምን ያክል ጉዳት እንደደረሰ ባይታወቅም በኦክሎሆማ ከፍተኛ የሆነ የጎርፍ አደጋም ተከስቶ ጉዳት አድርሷል። ኢኳዶርም እንደዚያው በሬክተር ስኬል ስድስት ነጥብ ሦስት ያስቆጠረ ከባድ የመሬት መንቀጥቀጥ ተከስቶ የመሠረተ ልማት ውድመት ሆነዋል፣ አንድ ሰውም መቁሰሉ ታውቋል። እንግዲህ አደጋዎችና ያልታሰቡ ድንገተኛ ጥፋቶች በሰው ልጅ ላይ ሳይታሰቡ እንደሚመጡ ትንቢት አላቸው። ለዚያም ነው የሰው ልጆች ተላላለምን ነገን በእርግጠኝነት አገኛታለሁ ለማለት ምን ዋስትና ይኖራል? በዚህ መሐልስ ሞት ጣልቃ ቢገባ የግልህ ጠበቃህን ዛሬ አዘጋጅተሃል ሆይ የሚለውን እጅግ ወሳኝ ጥያቄን ለዚያ ነው የምናነሳው። ካላዘጋጀህ ኢየሱስ ክርስቶስ ጠበቃህ ሊሆን ፈቃደኛ ነውና በንስሐ አምነሃለሁ፣ የሞትከው ለእኔ ነው በማለት ወደ ልብህ አስገባው። የመዳን ቀን ዛሬ ነው፣ ያውም አሁን ነው በሚለው ቃል መሰረት፣ ወንድሜ አሁን ወስን፣ እህቴም አሁን ወስኝ። ኑ ወደ ኢየሱስ ክርስቶስ የሚለው የከበረው ጥሪያችን ነው። እንግዲህ ለዕለቱ አዘጋጅተ ነው የነበረው የምፅዓቱ አዋጅ ነጋሪ አገልግሎት መረጃዎቻችን የተከታተላችሁትን ይመስል ነበረ። ዜናውን በስራ ታደሳ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ይልቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩትዩባችንን ሼር፣ ላይክና ሰብስክራይብ በማድረግም አብረን አገልግሎታችንን ቀጥል እየጸለያችሁልን ያላችሁ ወገኖች እግዚአብሔር አምላክ አብስቶ ይባርካችሁ እግዚአብሔር አምላክ ቢፈቅድ ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ራእይ ምዕራፍ አንድ ቁጥር ስምንት እግዚአብሔር አምላክ ባላችሁበት ይባርካችሁ በደህና ሁኑ በድጋሚ መጥቻለሁ። ይህንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንሳ በመግባት ከዘላለም ሞት ማምለጥ ከተቻለ፣ ወገኖች የመዘናጋት የለብንም ንሳችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከእኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁ ይበሉ። እግዚአብሔር አጠገባችሁ ነው፣ የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ፣ እንደ ተቀበረና እንደ ተነሣ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ። ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤት አሳድገኝ። በኢየሱስ ክርስቶስ ስም አሜን አሜን። ክብር ሁሉ ለእግዚአብሔር ይሆን። ከእኔ ጋር አብራችሁ የጸላያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ። ይቀበሏችኋል። ባድራሻችንም እኛንም አግኙን። ጸልላችኋለን፣ ይመክራችኋለን። እግዚአብሔር